ምንም ብበሳጭ ምንም ብናደድ በእነሱ ብናደድባቸውም እንኳን ሁለቱ መለያየት የለባቸውም ብዬ ስለማስብ በጣም ስለሚያሳዝኑኝም ስለምወዳቸውም ያለኛ አማራጭ ዛሬ ለሙሺ ልነግራት ነው። ምነው፣ እንዴት ነሽ? ምናልባት አንዳንድ አስመሳይ ሰው አለ ያው እሱን ደግሞ በጊዜ ሂደት መለየት ይቻላል እና ወይ ቤት ነኝ መታለች። ሰላም፣ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን፣ እግዚአብሔር ይመስገን። ያው ትንሽ ያለመቻቸት ጉዳይ አጥፍቶኛል ማለት ነው። የጠፋውበትም ምክንያት ያው ከናኑዬ ጋር ሰላም አይደለንም። ያው ታውቃላችሁ ባለፈው ትንሽ ያለውን ነገር ተነጋግረን በማየው ነገር ትንሽ ተጣልተናል። አንዳንድ ሰዎችም ምንድን ነው ተረጋጋ ምናምን እያላችሁ ነበረ። ያው ያለውበትን እኔ ነኝ የማውቀው ማንም አይደለም የሚያውቀው። በዛ ሰዓት በጣም አበሳጭታኝ ነበረ። በእሷ በኩል ልክ ልትሆን ትችላለች። በእኔ በኩልም እንግዲህ ልክ ነኝ። ያላረኩት ነገር ያላረኩት ጥረት አልነበረም። እናንተ ማየታችኋል። ያው እሷ በጣም ያበሳጨኝ። ሌላ ሰው ቢለኝ በዛ ሰዓት ምንም ላይመስለኝ ይችል ነበር። እና እሷ እንደዛ ስትለኝ እንዴት ነገሩን እያወቀች ምን አስባ ነው እንደዛ ልትናገረኝ የቻለችው ብዬ አሰብኩኝ እና በጣም አበሳጨኝ። በዛ ምክንያት ከእሷ ጋር ትንሽ ያለመግባባቶችም ነበሩ እና በመሀልም በጣም አሟት ግቢ ለቃ መታ ነበር። አሁንም እዚህ ነው ያለችው መታለች እና በጣም አሟታል። ያው ባኮርፋትም ግን ሰው የሰው ልጅ ታሞ አልቀርም ብዬ እንግዲህ ያው ከናኑካ ጋ ያለኝ ቀረቤታ ብዙ ሰው ያውቀዋል። በጣም እኔና እሷ ያለን ቀረቤታ ማንም ጋር ይኖራል ብዬ አላስብም። በጣም ነው መውዳት እኔ እስከማቀው ማለት ነው። እና በዛ ምክንያት ትንሽ ተበሳጭቼ ዘግቻት ነበረ። ስትሄዱላ አልሸኛዋትም ነበረ። ያው አሁን ግን መታሟት ትንሽ አላስቻለኝም። እኔም እሷ ጋር ነበርኩኝ። ያው ግን በዛ ምክንያት ነው መሀል ላይ የጠፋውት። እና ደግሞ በጣም ደግሞ እያበሳጨኝ ያለው የሃይሚና የብሩክ ነገር ሰዎች እየደወላችሁ ነበረ፣ እየደወላችሁ ማላነሳላችሁ ያው ማላነሳላችሁ፣ አውቄ ነው። ማላነሳላችሁ ሆን ብዬ ነው፣ እና እንዳትቀየሙ። ምክንያቱም እኔ ምንም ማደርገው ነገር የለም። አይታችኋል፣ በፊታችሁ ነው እንግዲህ አውርቻቸው፣ ምንም አይነት ከቁብ ሳይቆጥሩኝ ነው እንግዲህ የሄዱት፣ እና በዛ ደግሞ በጣም ተናድጄባቸው ነው ያለሁት። ምክንያቱም ታላቅ መከበር አለበት። እኔ ካለፈ በኋላ ነገሩ ይቅርታ ምናምን ቢሉኝ ምንም ልቀበል ማልችለው አይነት ውስጥ ነው ያለሁት። ምክንያቱም እኔ አሁን በኋላ ካለፈ በኋላ ሳይሆን ይቅርታው የምፈልገው የዛን ሰዓት ነበረ። እኔ ይቅርታም አሉኝም አላሉኝም ለእኔ የሚጠቅም ነገር አይደለም። ዋናው እነሱ ሰላም ይሁኑ አይለያዩ፣ አይጣሉ እንጂ እኔ እነሱ ይቅርታ ስላሉኝ ስላላሉኝ አይመለከተኝም። ግን ካለፈ በኋላ ማንም መጥቶ ይቅርታ እንዳይለኝ። ይህንን ሁለታችሁም ምናልባት ቪዲዮን ካያችሁ እንድትሰሙ እንድታውቁ ታላቃችሁ ነኝ። ቢያንስ ቆሜ ሳወራችሁ ሁለታችሁም በስርዓት ልታወሩኝ ይገባ ነበረ። በዛ ምክንያት በጣም ተናድጄ እስከዛሬ ድረስ ማናቸውም ጋር አልደወልኩም፣ ማናቸውንም አላወራሁም። የሆነ ሰዓት ላይ እዚህ እያሉ ሁለቴ ሞክሬላቸው ብሩክ ያው ከኔ ጋ ነው የሚያድር የነበረው ሃይሚ ጋ ሁለቴ ሞክሬላት ስላልመለሰች ድጋሚ እሷ ጋር መሞክር አይነት ሰው አይደለሁም ማለት ነው ከዚህ በኋላ። ስለዚህ ዛሬ የመጣሁት አንደኛ ይሄንን እንድትሰሙ ነው። ብሩክና ሃይሜ ያው ብደውልላችሁም አታነሱም፣ ስለዚህ ልነግራችሁ የምችለው በቪዲዮም ነው። ለቤተሰብም ብዙዎቻችሁ እየደወላችሁልኝ ስለሆነ እንድታውቁ፣ እኔ ምንም የምፈጥረው ነገር የለም። በዚህ ሰዓት በጣም ተበሳጭቼ ነው ያለሁት እና ስራም ውጥረት ስላለብኝ እኔም የራሴ የግሌ ስራ ስላለ ያው ዩትዩብ ብቻ አይደለም የራሴ የግሌ ስራ አለኝ። ስለዚህ አብዛኛውን ሰዓቴን እያሳለፍኩ ያለሁት ወደዛኛው ስለሆነ ወደ ዩትዩብ እየመጣው አይደለም እና ዛሬ ያው ነገሩን ሳየው በጣም እየከረረ እየከረረ እየከረረ ስለመጣ ያው አሁን ከስራ ገብቼ ነው እንግዲህ ይህን ቪዲዮ ልቀርጽ የተገደድኩት ምክንያቱም ነገሩ እየሰፋ ከመጣ ሁለቱ ሊለያዩ ነው። ምንም ብበሳጭ ምንም ብናደድ በነሱ ብናደድባቸውም እንኳን ሁለቱ መለያየት የለባቸውም ብዬ ስለማስብ በጣም ስለሚያሳዝኑኝም ስለምወዳቸውም ያለኝ አማራጭ ዛሬ ለሙሺ ልነግራት ነው የመጣሁት፣ እና በእናንተው ፊት ለሙሺ ያለውን ነገር እነግራታለሁ። ከቻለች ሁሉን ነገር እዛው ሄዳ ወይ ደውላ ተቆጥታ እንድታስተካክል ለማድረግ ነው ማለት ነው። እና ያው በጣም ተናድጃለሁ። ብዙ ሰው ደውላችሁልኛል። ያው ብዙ ሰው ታውቃላችሁ፣ የደወላችሁ ሰዎች ታውቃላችሁ፣ እየጠየቃችሁም ያላችሁ ሰዎች ታውቃላችሁ። ይሄንን እና በግል በራሴ ስራ ላይ ተወጥሬ ስለሆነ ለእናንተ አንስቼ ይሄንን ይሄንን አድርጌያለሁ ይሄንን እንደዚህ ይሆናል ብሎ መመለስ ስለማልችል አውቄ ነው እያልመለስኩላችሁም፣ እንትንም ማላወራችሁም ማለት ነው እና ማንም ሰው ሀብ እንዲህ ብሎኛል ቢል እኔ ከማንም ጋር ያወራሁትም የለም የምገናኘውም ነገር የለም። ማንንም አትመኑ። አንዳንድ ሰለማይ ነው አንዳንድ ቦታ ላይ እንዲ እንዲህ ብሎኛል ሀብን አውርቼው ምናምን እያለ ሰለማይ እኔ ማንንም ያወራሁትም ያናገረኝም የለም። ስለዚህ አሁን እኔ ይሄ ነገር ሳውንስ እያሳሰበኝ ያለው የሁለቱ መለያየት ነው እና እንዳይለያዩ እነዚህ ልጆች እያከረሩት የመጡት በትንሽ ነገር በጣም ብዙ ቦታ ሊዳረሱ ይችላሉ። እና እየሰማሁትም ነገር ስላለ በጣም ትንሽ ስላስጨነቀኝ ያው የወንድምነቴንም ሃይሚም የእህትነቴን የእህትነቷን ለእኔ ያላትን ክብር ሰለማቅ ያው በሰዓቱ ስለተናደደች ወይ የሆነ ነገር ስለሆነች ነው ብዬ ስለማስብ እንትኑን ላለማስፋት ለሙሺ ልነግራት ነው ማለት ነው የመጣሁት። እንግዲህ ሙሺ ቤት የለችም ስመጣ፣ ደውለላትና ጠራት አለው፣ ያለውን ነገር ነግራት አለው። ወይ ደውላ ተቆጥታ እንድታስታርቅ ብዙዎቻችሁም ለሙሺ ንገሯት እያላችሁ ስለሆነ ያለውን ነገር በሙሉ ለሙሺ ነግራትና ደውላ እንግዲህ ተቆጥታ እንድታስታርቅ ያው ለእሷ ስልክም ይመልሳሉ ብዬ ስለማስብ እና እሱን አስቤ ነው ማለት ነው ዛሬ የመጣሁት። ቤተሰብ ያው በመሀል የጠፋሁት ታውቃቸዋላችሁ፣ ነግሬያቸዋለሁ። በናኒ እና በኔ ምክንያት ነው። ከናኒ ጋር ተቀያይመን ነበረ፣ ተጣልተን ነበረ በጥቅሉ በእኔ ነኝ። በእርግጥ የተጣላኋት በጣም አናዳኝም፣ አዝኜባትም ነበረ ከዛ በኋላ ሳልሸኛት ነው ወደ ግቢ ሄደችው እና በመሀል አሟት። ሁለት ቀን ሳታድር ነው በጣም አሟት የመጣችው። ተመልሰ እና የናኒ ማዘር ወዳ ደውላልኝ አሟት መታለች ምናምን ስትለኝ፣ እኔም ላለማስነቃት እንደተጣላን ላለማስነቃት ነው ተነስቼ እጄ እንትን ያልኳት ማለት ነው። እና ያው አንዳንዴ እናንተም ጋር ትንሽ ያየሁት ነገር አለ እዛ ጋር እኔ ሳላወራቸው ቀርቼ አይደለም። አይታችኋል፣ ሁሉንም ነገር እዛች ጋር አይታችኋል። ቆሜ እንዲታረቁ አውርቻለሁ። በተቻለኝም መጠን ቤት ድረስ ሄጄ እሷን ስፈልጋት የለችም ተብዬ ስልክም ደውዬ ስልኳ ዝግ ነው ቴክስትም ልኬ ያልተመለሰልኝ ስለሆነ ነው እንጂ ሳላወራቸው ቀርቼ አልነበረም። በዛ ሰዓት ያናደደኝ ናኒ እንደዛ ማለቷ እንጂ ያ ነገሩ እኔን ሊያናድደኝ አይችልም። እናስታርቅ ማለት አያናድድም። ግን አኒ እንዴት ዝም ትላለ፣ ነገሩን እያወቅ እንዴት ዝም ትላለ ሚለው ቃል ነው። ምክንያቱም እሷ ጠንቅቃ ታቀኛለች ምን ያህል እንደምለፋ፣ እነሱ ሲጣሉ ምን ያህል እንደምጨነቅ፣ ብዙ ሰውም እንደሚያስጨንቀኝ ስለምታቅ፣ እንዴት ይህንን ነገር ልታነሳ ትችላለች ብዬ እንጂ የተናደድኩት በነገሩ አይደለም ይታረቁ በሚለው አይደለም። ስለዚህ እናንተም አስተውላችሁ ብታዳምጡ ያልኩት አንቺ እንዴት ይህን አይነት ጥያቄ ትጠይቅኛለች ነው እንጂ አይታረቁ አይደለም። አንዳንድ ሰላየው ነው። አንዳንድ እንትኖች ላይ በጣም የምገርሙ ፍጡሮች አላችሁ እዚህ ውስጥ። በጣም የምታናድዱ ወይ ቪዲዮ ሙሉ ጨርሳችሁ አታዩም ይሆን አላቅም። ያስታውቃል ቪዲዮውን በደንብ አይቶ ስለዛ ነገር የሚሰጡ አስተያየት የሚሰጡ ሰዎች ያስታውቃል፣ እዛ ላይ እና ከላይ ከላይ ዝም ብላችሁ እንትን ብላችሁ አስተያየት ለመስጠት ባትሞክሩ ደስ ይለኛል። እኔ እናንተ ይታረቁ ብላችሁ ከምታስቡት በላይ እኔ አስባለሁ። ምክንያቱም እኔ ቅርቦቼ ናቸው፣ ወንድሜ ነው አብረን ያደግን ሃይሚም ብትሆን ብዙ በቃ ቅርብም አይባል ትውውቃለን፣ በጣም ነው የማውቃት ውስጧን ጠንቅቄ ያውቀዋለው፣ ምን አይነት ልጅ እንደሆነች። ጥሩ ልጅ ነች፣ ምንም አይነት ክፋት የለባትም። ያው የሁለቱ እልህ ነው እንደዚህ እያደረሳቸው ያለው። ስለዚህ ይሄ እልሃቸው የሚረግበው እኔ ታላቃቸው ወንድማቸው ሆኜ እየመከርኳቸው አልሰማም ካሉ ምንም ላደርግ አልችልም። አልሰማም ካለ አንድ ሰው አላከብርም ካለ አንድ ሰው ምንም ላደርገው አልችልም። ስለዚህ ምናልባት የሚያከብሩት ሙሺን ነው። ለሙሺ እነግራታለሁ። ያለውን ነገር እዚች ጋ እናንተው ፊት ለፊት ቁጭ አድርጌ እነግራታለሁ። ከዛ በኋላ ወደ መፍትሄው ትሄዳለች ማለት ነው። ስለዚህ አሁን እደውልላታለሁ። ቤት የለችም፣ የት እንደሄደች አላቅም። ወይ ቤተ ክርስቲያን ነች፣ ወይ ጎረቤት ነች፣ አላቅም። እስቲ በእናንተው ፊት ደውዬ ያለውን ነገር ብነግራት ይሻላል ብዬ አስባለሁ። አይሻልም? በጣም ነው የሚያናድደው። ማሪያም ሄሎ፣ ሙሺ እንዴት ነሽ? አለሁ ቤት እኮ መጥቼ የለሽም። ወደዛ ወደ ታች ወርጄ ነው የት ወይ ጎረቤት። እሺ፣ ፈልጌሽ ነው፣ የሆነ የምነግርሽ ነገር አለ። አንዴ ነይ። ጨርሰሻል? እቤት ነኛ። አሁን ጋ ቶሎ በይሽ። እንግዲህ ቤተሰብ ያው፣ ሙሺን ጠርቻታለው ማለት ነው። ያው ያናድዳል ነገሩ እናንተም ያው አይፈረድባችሁም ሰውን እኛን የምታስጨንቁን በጣም ከመውደዳችሁ የተነሳ ስለሆነ እናንተንም ልፈርድባችሁ አልችልም። ግን አንዳንድ ደግሞ አሉ ምንም አይነት ነገር ሳያዩ ሳይረዱ፣ ነገሩን ሳያጣሩ ሮጠው ለስድብ የሚሄዱ ይሄ ምንም ምን ምን ትጠቀማላችሁ፣ ሰውን ሰደባችሁ እኔ አሁን ምንም አሁን አሁን ላይ እኔ ምንም አይነት ነገር አይሰማኝም፣ ብትሰድቡኝም ምንም ብትሉኝም። ምክንያቱም ውስጤ ያለውን ነገር ነው ልናገር የምችለው እንጂ አስመስዬ ያልሆነ ነገር ይሄ እንዲህ ነው ይሄ እንዲህ ነው ልላቸው አልችልም። እዚች ጋር ውስጤ ያለውን ነገር የሆነ ሰው ካጠፋ አጥፍተሃል፣ አንተ ነህ ጥፋተኛ፣ ስለዚህ ይህንን ነገር አርም ልል የምችለው እኔ ነኝ፣ ታላቃቸው ማለት ነው። ስለዚህ የሆነ ሰው ሲነገረው እናንተ ብድግ ብላችሁ መሳደብ የለባችሁ። ምክንያቱም እኔ በእኔ በኩል ትክክል የሆነውን ቀጥታ የሆነውን ነው ማስረዳውም ምነግረው ምመክረውም ወደ መጥፎ ነገር እንዲገቡ አይደለም የምናገረው። ስለዚህ ማንም ሰው ላስታርቅ ብሎ መጥቶ የሆነ ነገር ሲናገራቸው ባትሰድቧቸው ደስ ይለኛል። ለነዛ ሰው ጥሩ አስበው እንጂ መጥፎ ነገር አስበው አይሆንም። ላስታርቅ የሚለው የትኛውም ሰው ሊያስታረቅ መጥቶ መጥፎ ነገር አስቦ አይመጣም። ምናልባት አንዳንድ አስመሳይ ሰው አለ፣ ያው እሱን ደግሞ በጊዜ ሂደት መለየት ይቻላል። እና ወይ ቤት ነኝ። መጣለች። ሰላም ነው? አለሁ። እንዴት ነሽ? በሰላም ነው። አዎ። እና ነው ነው ዛሬ ነሽ ነው ምን ነው አሞሽ? ነው አሁን የመጣሽው? አሞሽ ነበር? አዎ፣ ቁጭ ሰላም። ምንም ስቆም ምንም፣ ምንም ትንሽ ወደ እዛ ነው እኔ ኮኪኒኒ ምናምን እንትን ያልሽ መሰለኝ ያስተዋሽ ያስተዋሽ መስሎኛል በቀደሙ ሰላም አይ በቃ አይ እንዴት ነሽ ማንሽ ሀኪም ቤት ደህና ነች እት ደና አለ ያው፣ ግን ይወሰድሽ ነው። ናኒ ናኒማ ደህና ነች? አይኔ ያመኛል። ናኒ ናኒ ጠይቀሻት ነበር? ነግራኛለች። መጣ ነበር እኮ ልጅ። ባጃጃ ጥቼ በእግሬ ለእሱ ነው እና እዛ ቁጭ ብዬሽ ነበር ከእነሱ አይ በቃ እኔማ እኮ እዚህ ናፍቀውኛል። ቤተሰብ ናፍቃናለች ማሚ ምናምን ሲሉኝ ነው የመጣሁት እና እንዳመመሸ ሰላም በያቸው። በቃ እስኪ ሰላም ሰላም፣ ቤተሰቦች የልጆች የቤተሰቦች እንዴት ናችሁ? ያው እኔ በሽታ እየኮረኮመኝ ነው ትንሽ ላይ ምንም አይደለም። እንዴት ናችሁ እናንተ? ሰላም ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ብሩክ ደውሎልሽ ነበር? መቼ? ዛሬ አልደወለም። እንዴት? እኔ ነኝ የደወልኩት። እሱ ተስይ ይደውላል። ደውለሻል ዛሬ አንቺ? አነሳለሽ። ዳንኤል ለምን እንደነሳሽ አልመለሰም። ቅድም ምሳ ወጥቼ እኮ ከስራ አልመለሰልኝ። ስራ ላይ ሊሆን ይችላል። ምን ተጋርሙ ለሚውለው ቢተኛ ቢተኛ አይደል? እና በቃ ያው እኔማ የመጣሁት ናፍቃናለች፣ አለች ሙሽዬ። ምንድን ነው ጠፋች ሲሉኝ በቃ ሰላም በያቸው ብዬ ነበር የጠራሁሽ። ከአመመሽማ ምን ታደርጊያለሽ? ሰላም ማ በዓልሻቸው እና እንዴት ነሽ? ደህና ነች፣ ምንም አትልም። ዛሬ ትንሽ ከሰሞኑ ቅድም ምናልባት ቅድም ሄጄ ነበር እኮ ነገረችኝ። አዎ ሄጄም አላቀውም። የት ሄድኩኝ እና አመማታ፣ በጣም አመማት እኮ በስመ አብ። አይቻት አላውቅም እኔ እንደዚህ ሆነ። እና እግዜር ይማራት እስኪ፣ ይምራታል። እና ያው እ የእኛ ጸሎት የት ሄዳለሁ፣ ይምራታል። ይታመመ ሁሉ ይሞታል። እንደ ኧረ አስጨንቃኝ ነበረ በጣም። በስመ አብ የሌለ ማየ ሆነ ነው እንዴ ምን ነው ይባላል? እንደው እና ያላከም እኮ እንዳት ለምጂ እያልኳት ነበረ። እና ግን በሱ ነው በሱ ነው ግዴታ፣ ሲያፍናት እንትን የሚላት አው ይሄ አዲሱ ጉንፋኒውን ይሁን ምንድነው ተብሎ እኮ ነው። ግዴታ እሱ ስፕሬ ያስፈልጋል። እኔ ራሱ አትጠቀም ይልኝ ነበር። አትጠቀምም እያልኩኝ ነበረ። እንት ነው አይተሻል? እጇ ላይ በሱ ነው። እስኪ ያልኩ የሆነ ላይ በካርቶን የተቀመጠ መድኃኒት እና እዛ ሽንት ቤት ሽንት ቤት ሸቷት አፋፈናት። ይታለባት እንደ ነበር አይ እንትን ነበረባት ሳይነስ። ግን አሁን ደግሞ በጣም እንትን አላት። በቃ የራሳችን ወር ያወራን ቤተሰቦችን አስቀምጠን፣ እኔማ ሰላም ታያቸዋለሽ። ናፍቆናል ስላለች ሰላም በያቸው ብዬ ነው። ያው ሰላም መመሽ፣ እረፍት አርጊበት። በቃ አለያዝሽ ከነ ኪረስ ጋር ነበር በቃ ሂጂ፣ ችግር የለው እንግዲህ ቤተሰብ ምንም ማድረግ አልችልም፣ አሞኛል እያለች ስለሆነ ሌላ ጭንቀት ሊሆንባት አልፈልግም። ስለዚህ በቃ እናንተም መልካም ቆዩ። ያው ትንሽ ከተሻላት ነግራት አለው። አሁን ግን ልነግራት አልችልም። ያው እሷ እያመማት ስለሆነ ሌላ ጭንቀት ሊሆንባት አልችልም። ስለዚህ መልካም ጊዜ ይሆንላችሁ። ያለውን ነገር እናንተም እስቲ ሳትጨናነቁ ምን ሳትሉ ያለውን ነገር እናንተም አግዟቸው እና በኮመንትም ጥሩ ጥሩ ነገር ስጧቸው። እስቲ እንዲታረቁ ገፋፏቸው፣ አትስደቧቸው። ሁለቱን እየከፋፈላችሁ እንዲለያዩ የምትፈልጉ ሰዎች እንደዛ አታርጉ፣ ጥሩ አይደለም። ሴጣናዊ ባህሪ ስለሆነ የሰው ልጅ ማለያየት ሁለት የሚዋደድ በጣም የሚዋደዱ ልጆች ናቸው እና እንዲለያዩ ባታረጉ ደስ ይለኛል። ሌሎችም እንደዚሁ የቅርብ ወዳጅ መስሎ ጠላቶች አላችሁ፣ አውቃቸዋለሁ። እናንተንም በደንብ ከልቤ ነው አውቃችሁ እና ማላቅ እንዳይመስላችሁ ተጠንቀቁ። በጣም ጓደኛ እየመሰላችሁ ጥሩ ጥሩ አላችሁ ለነሱ በጣም የምትወዷቸው ጓደኞች አሏቸው እንደዛውም እየመሰላችሁ ለእናንተ ጥሩ ነገር እያሰቡ እናንተ እነሱን ለመጣል የምትሞክሩ በጣም አውሬ አውሬ አጠገባቸው ላይ እንዳላችሁ አውቃለሁ። ስለዚህ አሁን ለሙሽሪ ምንም ልነግራት አልችልም። ስለዚህ መልካም ጊዜ ይሆንላችሁ። በጣም ወዳቸዋለሁ። ይመቻችሁ። በሚቀጥለው እስቲ እንደሚስተካከል እርግጠኛ ነኝ። ወዳቸዋለሁ።